አሰላሙ አለይኩም ወራህመቱላ ወበረካቱ የተከበራችሁና የተወደዳችሁ ሀሩን ሜዳ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ እለተ ጁመአ ወደ እናንተ የሚደርሰው በሳምንት ውስጥ ያሉ ሀገራዊ ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናደርስበት ከጁመአ እስከ ጁመአ ፕሮግራማችን ነው። ዛሬም ከሀገር ውስጥና ከባህር ማዶ ያሉ ፕሮግራሞችን ዛሬም ከሀገር ውስጥ እና ከባህር ማዶ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። መረጃዎችን አዘጋጅቶ ማቅረቡ በኩል ከማል ኖርዬ አብራችኋለሁ፣ አብራችሁ ይቆዩ። ቀደም መረጃዎችን የሚሆነው በካ ሁለተኛ ደረጃ ትምህርት ቤት ለውጥ በሚል ርዕስ ከወጣቶች ጋር የተገናኘ ልዩ ዝግጅት አካሄድም። በኦሮሚያ ክልል ሸገር ከተማ ፉሪ ክፍለ ከተማ ኬንቴሪ አካባቢ የሚገኘው በካ ሁለተኛ ደረጃ ትምህርት ቤት ለውጥ በሚል ርዕስ ከተማሪዎች ጋር የወደፊት ህይወትና እንዲሁም ያለፉበትን መንገድ የሚቃኝ ልዩ ዝግጅት በዛሬው እለት በትምህርት ቤቱ ቅጥር ግቢ አካሂዷል። በፕሮግራሙ ላይም ኦስታዝ መሐመድ ፈረጅን ጨምሮም ሌሎችም የክብር እንግዶች የተገኙ ሲሆን ተማሪዎችም የተለያዩ ዝግጅቶችን በመድረኩ ላይ አቅርበዋል። ተማሪዎቹ በተለይ እስካሁን ያለፉባቸውን መንገዶችና የወደፊት ህይወታቸውን የሚዳስሱ የተለያዩ የመድረክ ዝግጅቶችን ያቀረቡ ሲሆን ኦስታዝ መድፈረጅም ከወጣቶች ጋር የተገናኘ ልዩ ደአዋ ፕሮግራም አቅርበዋል። ስለዚህ ባታቸው ወጣትነት ሊያቆራ አይገባም። አዎ ወጣትን በተመለከተ መቆራባዲ ብዙ ትምህርት የተሰጠው ለምንድን ነው? ያው ሁሉ ትምህርት የተሰተው ወጣትን የሚረብሹ ብዙ ስሜቶች ስላለ፣ ሁኔታዎች ስላለ ወጣትነት የሚፈታተሉ ብዙ ነገሮች ስላሉ እነዚያን ነገሮች መቋቋም እንድትችል አጋሽ እንዲሆንልህ፣ በተለይ አሁን ባለንበት ትውልድ ይህ ዘመን ሞባይል አለ፣ ቴሌቪዥኑ አለ፣ በየትንቦትው ምንድን ነው ፕሌይ ስቴሽን ምናምን ነገር በየቦታው ያለው ማንን ነው ለመወስወስ? ማንን ለመረበሽ ነው? ወጣቱ ያንተን ጊዜ ነው ማባቀል፣ ያንችን ጊዜ ነው ማቃጠል። ቲክቶክ በለው፣ ፌስቡክ፣ ዩትዩብ አንድ ሰው ከመሲዱ ሞባይል በሶሻል ሚዲያ ከተለከፈ፣ ምንም የጥናት ጊዜ የለው። ቤተሰቡ የሚያገለግልበት ጊዜ የለው። የቁርአን የኪታብ የዒልም የመቅራብ ጊዜ የለው። ለምን? ከቲክቶክስ ሲሰለቸው ወደ ዩቱብ ይሄዳል፣ ሲሰለቸው ወደ ፌስቡክ ይመጣል፣ ሲሰለቸው ወደ ኢንስትግራም ሊሄድ ይችላል። እንዲህ እያለ እድሜው ያል ወጣት አገር ተረካቢ ቤተሰብን ምትጦሩ አንተነ የፈጣሪን ትእዛዝ ምድር ላይ እውን ምታደርጓ ወጣት ወይ፣ ወጣትነታችሁ ሀብት ነው። ወጣትነታችሁ ንብረት ነው፣ ወርቅ ነው፣ በአግባቡ ከተጠቀማችሁት። አለበለዚያ ግን እሳት ነው፣ እናንተኑ አቃጥሎ ማህበረሰብን ያቃጥላል፣ ሀገርን ያቃጥላል። በአግባቡ ከተጠቀማችሁት ጠንቀቅ በሉ ሰብሰብ በሉ። በካ ሁለተኛ ደረጃ ትምህርት ቤት በ2015 ዓ ም የተመሰረተ ሲሆን ምስረታውን ያደረገው በሃምሳ ተማሪዎች እንደነበር ተገልጿል። አሁን ላይ በካ ሁለተኛ ደረጃ ትምህርት ቤት ከሶስት መቶ በላይ ተማሪዎችን ከ9ኛ እስከ 12ኛ ክፍል እያስተማረ እንደሚገኝም ነው የትምህርት ቤቱ መስራችና መምህር የሆኑት መምህር ኢብራሂም ከሃሩን ሚዲያ ጋር በነበራቸው ቆይታ የገለጹትም ትምህርት ቤቱ ትውልድን ለተሻለ ደረጃ ለማብቃትና ማህበረሰብ ብሎም ሀገሩን የሚጠቅም እንዲሁም የራሱን ህይወት የተሻለ ቦታ ላይ የሚያደርስ ትውልድ ለመፍጠር አልሞ የተመሰረተ ሲሆን አሁን ላይ በርካታ ተማሪዎችን ለቁም ነገር ለማብቃት ጠንክሮ እየሰራ እንደሚገኝም ተገልጿል። ጠንካራ ና የህዝበ ሙስሊሙን ተጠቃሚነት የሚያረጋግጥ ተቋም ለመገንባት መስራት እንደሚገባም ከፍተኛ ምክር ቤቱ አሳሰበም አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አዲስ ከተመረጡ የክፍለ ከተማ መራሮችና ስራ አስፈጻሚዎች ጋር የትውቅ ምርሃ ግብር መስከረም 27 2018 ዓ ለት በከፍተኛ ምክር ቤቱ ቅጥር ግቢ በሚገኘው አዳራሽ አካሂዷል መጅሊሱም በ2017 ዓ ለት በሀገር አቀፍ የመጅሊስ ምርጫ በህዝበ ሙስሊሙ ተመርጠው ወደ አመራርነት ከመጡ የክፍለ ከተማ አመራሮች ጋር የውይይትና በቀጣይ ስራዎች ላይ ትኩረት ያደረገ ምክክርም ነው ያከናወነው። ምራግብሩ ላይ የመክፈቻ ንግግር ያደረጉት የወቅቱ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ሱልጣን አማን የባም የተመረጡ አመራሮች በቀጣይ ከህዝበ ሙስሊሙ የተሰጣቸውን የስልጣን ኃላፊነት በአግባቡ በመጠቀም ሁሉንም በኩልነት የሚያገለግሉበት የኃላፊነት ጊዜ እንዲሆን ሊሆን እንደሚገባም ባዘክሮ አሳስበዋል። ያለፉት የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ያለፉት ሶስት አመታት የሽግግር ጊዜ በመሆኑ ስህተቶችን በመቻቻል በትዕግስት መር ስናሳልፍ የነበርነ ጊዜ ነው። አሁን ግን በእቅድ እንመራለን። ራሳችንን እናበቃለን። ሌሎችንም እናሰለጥናለን ስራዎችንም እንከታተላለን፣ እንገመግማለን። የተቋማችን የህዝባችን አደራ ጠባቂ እንደመሆናችን ከግልኝነት ይልቅ ህብረትና አንድነት እናስቀድማለን። ዛሬ የሚሰጠን የስራ አቅጣጫ በደንብ ተከታትለን እንድንታደብር አሳስባለሁን። አላህ የስራና የለውጥ ሰው ያደርገን። አዲስ አበባ መጅልስ የሌሎች መጅልሶች ምሳሌ እንድትሆን እንዲሆን አላህን እለምናለሁ። አዲስ የተመረጡ የክፍለ ከተማ መጅሊስ አመራሮች የስራ አቅጣጫ በተመለከተ የከፍተኛ ምክር ቤት ዋና ጸሐፊ የሆኑት ኡስታዝ ሸሃቦድን ኑራ ሰፋ ያለ ግንዛቤ ማስጨበጫ ሰጥተዋቸዋል። በተለይም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የአመራሮ ዘርፍ የላቀ ስራ በመስራት በሀገር አቀፍ ደረጃ ተወዳዳሪ ለመሆን የሚያስችል ራዕይ ሰንቆ የሚተጋ የተግባር አመራር ሊኖረው እንደሚገባም ነው በግንዛቤ ማስጨበጫው ላይ የተናገረው። እንትናቸው ኤክስፔክቴሽን የነሱ ተወቋት ወይም የሚጠብቁት ነገር ከፍ ብሏል። እንደ ባለፈው አይነት አይደለም የሚጠብቁት። እና ከዛ አንፃር ያው ቀበቷችንን ጠበቅ አድርገን መንቀሳቀስ በወኔና በቁርጠኝነት ክቡር ፕሬዚዳንታችን ቅድም እንዳነሱት በወኔ በቁርጠኝነት የራስን ብቃት እያሳደግን መስራት ስለሚጠበቅብን ከዚ አንፃር። የስራ አቅጣጫዎችን ባጭሩ ኢንሻአላህ ለማንሳት ሞክራለሁ ማለት ነው። አመራሮች ያለምንም አድሎ በእኩልነትና በአካታችነት ህዝበ ሙስሊሙን ማገልገል እንደሚገባቸው፣ እንዲሁም ጠንካራና ህዝበ ሙስሊሙን ተጠቃሚነት እንዲሁም ተሰሚነት የሚያረጋግጥ ተቋም ለመገንባት መስራት እንዳለባቸውም በመድረኩ ላይ ተገልጸዋል። ሃሩን ሚዲያ ከዓለም የሙስሊም ወጣቶች ጉባኤ ዋሚ ጋር በመተባበር ማህበራዊ ሚዲያ ለበጎ ዓላማ ለመጠቀም የሚያስችል በቴክኖሎጂ የታገዘ ስልጠና ሰጠ። አርሜዲያ ካለ ሙስሊም ወጣቶች ጉባኤ ዋሚ ጋር በመተባበር በማህበራዊ ሚዲያ ላይ አወንታ አስተዋጽኦ የማበርከት ፍላጎት ላላቸው ሙስሊም ዩኒቨርሲቲ ተማሪዎች ለረጅም አመታት በጋዜጠኝነትና በቴክኖሎጂ ልምድ ባላቸው አሰልጣኞች ልዩ ስልጠና ለሁለት ቀናት በአዲስ አበባ ቦሊ አካባቢ በሚገኘው አያ ሆቴል ሰጥቷል። ምስክረም 26ና 27 መስከረም ና 26 በተሰልጠው ስልጠናም የማህበራዊ ሚዲያ ምንነት ኮንተንት ክሬት ማድረግ ወይም ሀሳብ ማመንጨት አሊያም መፍጠር እንዲሁም ሚዲያ ለበጎ ተግባር እንዴት መጠቀም እንደሚቻል የሚያሳዩ ትምህርቶችም ተካተውበታል። ስልጠናውን በማህበራዊ ሚዲያ ላይ ስልጠና ወስደው እስልምናቸውን ማህበረሰቡን መጥቀም የሚችሉ ትውልዶችን ለማፍራት ያለመ መሆኑም ነው የተመላከተው። ይህን ሆኖ ስልጠና የወሰዱ ሰልጣኞቹም በሁለት ቀናት ባገኙት ስልጠና ብዙ ቁም ነገር ማግኘታቸውን ገልጸው በስልጠናው ላዘጋጁት ሀሩን ሚዲያና ዋሚ ምስጋናቸውን አቅርበዋል። ሰልጣኞቹም ከወሰዱት ተግባር ተኮር ስልጠና በመነሳት ፕሮግራሞችን ሰርተው በመድረኩ ላይ አቅርበዋል። ሃሩን ሚዲያ በሚዲያው ዘርፍ ፈጣንና ተአማኒ የሆኑ መረጃዎችን ከማድረስ ባሻገር በቴክኖሎጂና በሚዲያ ዘርፍ ፍላጎት ላላቸው ሙስሊም ወጣቶች እንዲሁም በአጠቃላይ ሙስሊሞች ስልጠና በመስጠት የተለያዩ ስልጠናዎችን በመስጠት በተለያዩ ዘርፎች ላይ ትውልድን የሚቀርጽ ሁለንተናዊ ስልጠናዎችን እየሰጠ የሚገኝ ሲሆን መሰል ስልጠናዎችን ከሃሩን ሚዲያ ጋር በመተባበር መስጠት ለሚፈልጉ ተቋማትን በራችን ክፍት መሆኑን በዚሁ አጋጣሚ እንገልጻለን። በሃላባ ቆሊቶ ከተማ አስተዳደር የመጅሊስ አመራሮች አሩ ሚዳ ደውስቲ ጎበኙ። በሃላባ ቆሊቶ ከተማ አስተዳደር የመጅሊስ ሰብሳቢ የሆኑት ሺህ ሼህ ኸይሩ ሀጅ መህዲ የተመራው የሃላባ ቆሊቶ ከተማ አስተዳደር የመጅሊስ አመራሮች አላባ ከተማ የሚገኘው የሀሮ ሜዳ ደቡብ ስቴዲየም ጎብኝቷል። ጉብኝቱን ያከናወነው መስከረም 28 2018 ዓመተ ልደት ሲሆን በቅርቡ በተደረገው ምርጫ የተመረጡ የአላባ ቆሊቶ ከተማ መጅሊስ ተመራጮች አላባ የሚገኘውን የሀሮ ሜዳ በመጎብኝታቸው ደስታ እንደተሰማቸውም ገልጸዋል። ሀሩን ሚዲያ በአሜሪካና በአዲስ አበባ ከነበረው ስቱዲዮ በተጨማሪ ደቡብ ስቱዲዮውን ሀላባ ላይ መክፈቱ ፋይዳው እጅግ የጎላ እንደሆነ በማንሳት ተቋሙን መደገፍ ባለበት ልክ አልደገፍ ነው ማለታቸውን ባልደረባችንና የደቡብ ስቱዲዮ ስራ አስኪያጅ ሆነው ወንድማችን አብዱልመጂድ አህመድ ገልጹልናል። በቀጣዩ መጅሊሱ የአምስት ዓመታት ስትራቴጂክ እቅድ ውስጥ ሀሩን ሚዲያን ደቡብ ውስጥ ስቱዲዮን በተለያዩ መንገዶች ለማገዝ እንደሚሰራም የሃላባ ቁሊቶ ከተማ አስተዳደር መጅሊስ ሰብሳቢ የሆኑት ሼክ ኸይሩ ሀጂ መህዲ ገልጸዋል። አክለውም ህዝበ ሙስሊሙ ሀሩን ሚዲያን

ሌሎችም የተሳተፉበት ጉብኝት እንደነበር ባልደረባችን አብድል መጂድ አህመድ ያደረሰን መረጃ ያመላክታል። በአውሮፓ የኢትዮጵያን ሙስሊሞች ተቋማት የጋራ መድረክ በመካነ ሰላም ከተማ ኑር መስጂድ በኢማሙና በምዕመናን ላይ የተፈጸመውን ጥቃት እንደሚያወግዝ ገለጸ። በአውሮፓ የኢትዮጵያን ሙስሊሞች ተቋማት የጋራ መድረክ በደቡብ ሆሎ ዞን መካነ ሰላም ከተማ በኑር መስጂድ ኢማሙና በምእመናን ላይ መስከረም 23 2018 ዓ.ም ዕለት በታጠቁ ኃይሎች የተፈጸመውን ጥቃት እንደሚያወግዝም ነው ለሀሩን ሚዲያ በላከው መግለጫ የገለጸው። አማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በኑር መስጂድ መስከረም 23 2018 ዓ.ም ዕለት ምሽት የተፈጸመውን የንጹሃን ግድያ እንደሚያወግዝም ነው የገለጸው። ከኢሻ ሰላት በኋላ ኑር መስጂድ ውስጥ በነበረው የእስልምና ሃይማኖት አስተማሪዎች፣ የህብረተሰብ መሪዎችና የመስጅድ አገልጋዮች ላይ የተፈጸመውን አሰቃቂ የንጹሀን ግድያ በአውሮፓ የኢትዮጵያን ሙስሊሞች ድርጅት የጋራ መድረክና አባላቱ በእጅጉ እናወቅታለን ብሏል። እስካሁን ማሰባሰብ በቻልኩት መረጃ መሰረት ከዚህ ዘግናኝ ድርጊት ጀርባ ራሳቸውን የአማራ ህዝብ ስም ሰይመው የሚንቀሳቀሱ የፋኖ ኃይሎች አደረጃጀት እንዳሉበት የሚያመላክት ሲሆን ቀደም ብሎ የተሰራው ፕሮፓጋንዳ፣ ሰዎች ተመርጠው መገደላቸውን ስናይ ጥቃቱ በእምነታችን ላይ የተደረገና አማኞችን ለማሸበር ያለመ ሀገራችንንና ህብረተሰባችንን ወደ ማያባራ በጥብጥ አሮንቃ ውስጥ ሊከት የሚችል መሆኑን የድርጊቱ ፈጻሚዎችና የሽብር ድርጊቱ ሰላም ወዳዴ ወዳድ ኢትዮጵያውያን ሁሉ ሊያወግዙት ይገባል ሲልም ነው ድርጅቱ የገለጸው። በተመሳሳይ መቀመጫውን በሰሜን አሜሪካ ያደረገው ፈርስት ሂጅራ ፋውንዴሽን በመካነ ሰላም ከተማ በንጹሐን ሙስሊም ምእመናኖች ላይ የተፈጸመውን ጥቃት በእጅጉ አሳዝኖኛል ሲል ገልጿል። በመካነ ሰላም ንጹሃን ኢትዮጵያን ሙስሊሞች ላይ የተፈጸመው ጥቃት እና አሰቃቂ ግድያ አጥብቀን የምናወግዘው ነው ሲል ፍርስት ሂጅራ ፋውንዴሽን ገልጿል። መስከረም 23 2018 ዓመት ዕለት ዓርብ ዕለት በአማራ ክልል ለቦሎ ዞን መካነ ሰላም ከተማ ውስጥ በአራት ንጹሃኖች ላይ ኢትዮጵያን ሙስሊሞች ላይ የተፈጸመው አሰቃቂ ግድያ እጅግ አሳዝኖናል ያለ ሲሆን በየጊዜው መልኩን እየቀያየረ የሚከሰተው እንዲህ አይነት አስነዋሪ ወንጀል ልባችንን ሰብሮታል ብሏል። ሪፖርቶች እንደሚያመላክቱት ተጎጂዎች በአካባቢያቸው በሚገኙ መስጂድ ውስጥ የኢሻ ሰላትን እያከናወኑ ሳሉ ፋኖ በሚባሉ በመባል በሚታወቅ የጥጥቅ ቡድን አባላት ኢላማ ተደርገዋለም ነው ያለው። ከተገደሉት ንጹሃን መካከል የመስጂዱ ኢማም፣ ሁለት የተከበሩ የኮሚቴ አባላት እና ሶስት ታታሪ በጎ ፍቃደኛ ፍቃደኞች ይገኙበታል ሲሆን ያለ ሲሆን እነዚህ ግለሰቦች የማህበረሰቡን መሪዎች ብቻ ሳይሆን የሰላምና ሃይማኖት አንድነት ተምሳሌቶችም ነበሩ ብሏል። እነሱ አሰቃቂ ሞት በቤተሰቦቻቸውና በሙስሊም ማህበረሰብ ብቻ ሳይሆን በኢትዮጵያውያን ዘመናት አብሮነት የሚኖር ባህል ላይ የተሰነዘረ ጥቃት ነው ሲልም ነው ፈረስ ተጅራፋው እንግዲህ በመካነ ሰላም ከተማ ባሳለፍ ነው ጁመአ በአራት ምዕመናን ላይ እጅግ አሰቃቂ ጥቃት መፈጸሙ ይታወሳል። ይህ በፋኖ ታጣቂዎች ተፈጽሟል በተባለው ጥቃትም የመካነ ሰላም ከተማ በቀደምት በሆነው ኑር መስጂድ በኢማምነት ሲያገለግሉ የነበሩት ሼህ ጀማል ከማልን ጨምሮ የመካነ ሰላም ከተማ የሙስሊም ወጣቶች ሊግ ዋና ሰብሳቢ የነበረው ቃሲም ዳኝ እንዲሁም የመስጂዱ ካድም ወንድማችን አብደስ ሰመድ መሐመድና የመስጂዱ የጠበቃ ሰራተኛ የነበሩት ለረጅም አመታት በጠበቃ ሲያገለግሉ የነበሩት ሼህ ኢማም መሐመድ መገደላቸው ይታወቃል። በተለይ የኢሻ ሰላትን ከሰገዱ በኋላ በግምት ከአርባ ደቂቃ በኋላ ነው ይህ ነገር የተፈጸመው። እስካሁን እንግዲህ በጉዳዩ ላይ የመንግስት አካላት የሚሆን ሌሎች ጉዳዩ የሚመለከታቸው አካላት ጥቃቱን ባደረሱ አካላት ላይ የወሰዱት እርምጃም ሆነ ያሉትን ነገር የለም። በከተማዋ ከዚህ ጋር በተያያዘ ፍትህ የሚጠይቅ ሰላማዊ ሰልፍ መደረጉ የሚታወስ ሲሆን በተለይም ሸሂድ የሆኑት ወንድሞቻችንና ምመኖች ስርዓተ ቀብራቸው ሲፈጸም የመካነ ሰላም ከተማ ሙስሊሞችና እንዲሁም የመካነ ሰላም ከተማ ዙሪያ የሚገኙ ቀበሌ ሙስሊም ነዋሪዎች በመውጣት እንግዲህ ሰላማዊ ሰልፍ ማድረጋቸው የሚታወስ ሲሆን ፍትህ እንዲሰጣቸውም ጠይቀዋል። ወንድም ካሊድ ፋውንዴሽን ከተቋማት ጋር በመተባበር ሰላሳ ሚሊዮን ብር የሚገመቱ የሕክምና ቁሳቁሶች ለተለያዩ ሆስፒታሎች ድጋፍ አደረገ። ወንድም ካሊድ ፋውንዴሽን ከፌደራል ሲቪል ማህበረሰብ ድርጅቶች እና በፈረንሳይ ሰላም ለኢትዮጵያ መረጃ ማህበር እንዲሁም ከኢትዮጵያ አየር መንገድ ጋር በመተባበር በሀገራችን ለሚገኙ ሆስፒታሎች የገመቱ ሰላሳ ሚሊዮን ብር የሚሆን የሕክምና ቁሳቁስ ድጋፍ አድርጓል። ድጋፍ የተደረገላቸው ጎንደር ዩኒቨርሲቲ ጠቅላላ ሆስፒታል፣ ለወልዲያ አጠቃላይ ሆስፒታል እና ለኮምቦልቻ አጠቃላይ ሆስፒታል ዘመናዊ አውቶማቲክ ኤሌክትሪክ የሚሰሩ የህክምና አልጋዎች፣ ዊልቸሮች እና ወከሮች በፌዴሪ ጤና ሚኒስቴር በኩል ድጋፍ እንደተደረገላቸውም ነው የተገለጸው። ፋውንዴሽኑ በተለይም በሰሜኑ የሀገራችን ክፍል በነበረው ጦርነት ጉዳት ደረሰባቸው ሆስፒታሎች በደቡብ ፈረንሳይ የሚገኘው ሰላም ለኢትዮጵያ ከተሰኘ መረዳጃ ማህበር ባገኘው መቶ ሺ ዩሮ ወይም 14 ሚሊየን ብር 14 ሚሊየን አምስት መቶ ሺ ብር እንዲሁም ከኢትዮጵያ አየር መንገድ የማጓጓዣ ድጋፍ ና የረጅም ጊዜ ቆየ የመጋዘን ኪራይ ግምቱ 15 ሚሊዮን ብር ድጋፍ በማድረጋቸው በድምሩ 30 ሚሊየን ብር የህክምና ቁሳቁስ ለጎንደር ወልዲያ ና ኮምቦልቻ አጠቃላይ ሆስፒታሎች ድጋፍ ማድረጉም ነው የተገለጸው። በትናንትናው ዕለት በተደረገው የድጋፍ ስነስርዓትም የፌደራል ጤና ሚኒስቴር ክብርት ዶክተር መቅደስ ዳባ እና የፌደራል ሲቪል ሰርቪስ ማህበረሰብ ድርጅቶች ዋና ዳይሬክተር ክቡር ሳምሶን ቢፍቱ በተገኙበት ለሆስፒታሎቹ ድጋፍ ተደርጓል። የተከታተላቸው የምትገኙት ከሀሩን ሚዲያ ወደ እናንተ እየደርሰ ያለው ሳምንት ከጁማ እስከ ጁማ ፕሮግራማችን ነው። የፕሮግራማችን እለተ ጁማ በየሳምንቱ ወደ እናንተ የሚደርስ ሲሆን በአገር ውስጥ እንዲሁም በባህር ማዶ ያሉ በሳምንት ውስጥ የተከሰቱ ሰላማዊና ዓለም አቀፋዊ መረጃዎችን ወደ እናንተ የምናቀብልበት ልዩ ዝግጅታችን ነው። በፕሮግራማችን ላይ ሀሳብ፣ አስተያየት ካላችሁ እንዲሁም ምርትና አገልግሎታችሁን ማስተዋወቅ የምትሹ ከሆነም በሀሩን ሚዲያ የተለያዩ አድራሻዎች ልታደርሱን፣ ልታገኙን ትችላላችሁ። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። እስራኤልና ሐማስ በጋዛ ያለውን ጦርነት ለማቆም ስምምነት ላይ መድረሳቸው ተገለጸ። እስራኤልና ሐማስ ሲካሄድ ቆየው ቀጥተኛ ያልሆነ ድርድር በተኩስ አቁም ስምምነት መጠናቀቁን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የተኩስ አቁም ስምምነቱ የጀመረውም ትላንት ሐሙስ ከቀኑ ስድስት ሰዓት ጀምሮ እንደሆነ የተገለጸ ሲሆን በ72 ሰዓታት ውስጥም በሁለቱ ወገኖች የሚገኙ ስራዎች እስረኞች ልውጥ እንደሚደረግም ነው የተገለጸው። በዚሁ የተኩስ አቁም ስምምነት መሰረትም ሐማስ በመጀመሪያው ምዕራፍ የእስራኤልን ሀያ ምርኮኞች በአንድ ጊዜ የሚፈታ ሲሆን በምላሹም በአምስት አቅጣጫ ወደ ጋዛ ሰርጥ የሰብአዊ እርዳታ የጫኑ መኪኖች ይገባሉ ተብሎ ይጠበቃል። በአሜሪካና ኳታር፣ ግብፅና ቱርክ ሀገራት በወጡ አሸማጋዮች በተደረገው የተኩስ አቁም ስምምነት መሰረት እስራኤል ወታደሮች ጋዛን ለቀው ስምምነት ወደ ተደረሰበት ቦታ እንደሚደርሱ የተገለጸ ሲሆን ሀማስ ትጥቅ እንዲፈታ የተጠየቀው ጥያቄ በሁለተኛው ዙር ድርድር ምዕራፍ ተካቷል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባስተላለፉት መልእክት ይህ ስምምነት ለአረብና ሙስሊም ሀገራት እንዲሁም ለእስራኤልና ለአሜሪካ ታላቅ የሰላም ቀን ነው ሲሉም መልእክታቸውን አስተላልፈዋል። ምንም እንኳን የተኩስ አቁም ስምምነት ትላንት ሐሙስ ከቀኑ ስድስት ሰዓት ጀምሮ ተግባራዊ ይደረጋል ቢባልም እስራኤል ግን ትላንት ማምሻውን አርባ የሚሆኑ ንጹሐን ፍልስጤማውያንን እንደገደለችም ነው የተገለጸው። ፍልስጤማዊቷ መሪም አቡ ደቃ የዓለም ፕረስ ነጻነት ጀግና ሽልማት ከተመረጡ ሰባት ዓለም አቀፍ ጋዜጠኞችና አርታኢያን ውስጥ ተካተተችም። ባሳለፍነው ዓመት ነሐሴ ወር አጋማሽ በእስራኤል ወታደሮች ጥቃት የተገደለችው ፍልስጤማዊቷ ማርያም አቡ ደጋ ዓለም የዓለም ፕሬስ ነጻነት ጀግና ሽልማት ከተመረጡ ሰባት ዓለም አቀፍ ጋዜጠኞች እና አርታኤ አርታያን ውስጥ መካተቷና ተገለጸው። የፎቶ ጋዜጠኛ ሕይወት በግፍ እስከተነጠቀበት ጊዜ ድረስ በአሶሽየትድ ፕሬስ እና ኢንዲፔንደንት አረቢያን ስትሰራ የቆየ ሲሆን ኢንተርናሽናል ፕሬስ ኢንስቲትዩት እና ኢንተርናሽናል ሚዲያ ስፖርት የተባለ ሁለት ተቋማት በትብብር የሚሰጡት የጀግና ሽልማት ለመገናኛ ብዙኃን ያልተገደበ የዜናና የመረጃ ፍሰት እንዲኖር ግለሰብ አይድነቷ ከፍተኛ ስጋት ተጋርጦባት ይህን ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥ ነውም ተብሏል። እንደ አውሮፓውያን ዘመን ቀመር በ2025 በዚህ ምድር ላይ ከመሬም አቡደቃ በተጨማሪም ከኢትዮጵያ፣ ከጆርጂያ፣ ከአሜሪካ፣ ከፔሩ ከሆንግ ኮንግና ከዩክሬን ጋዜጠኞች ተመርጠዋል የተባለ ሲሆን ለዓለም ፕሬስ ነጻነት ጀግና ሽልማት ከተመረጡ ጋዜጠኞችና አርታያን ከሁለት ሳምንት በኋላም ሽልማቱ ይረከባሉ ተብሎ እንደሚጠበቅም ተገልጿል። የዘንድሮ የኖቬል ሽልማት ለቬንዙዌላዊቷ ፖለቲከኛ ማሪያ ኩሪያ መሰጠቱ ተገለጸ። የኖቤል ኮሚቴ ቬንዙላዊቷ ፖለቲከኛ ማሪያ ኮሪያ የ25 የኖቤል የሰላም ሽልማት አሸናፊ መሆኗን አሳውቋል። የቬንዙላዋ ታዋቂ ፖለቲከኛ መሪ የሆኑት ማሪያ ኮሪያ በሀገራቸው ዴሞክራቲክ መብቶችን በማቀንቀናቸው እናም አገራቸው ወደ ዴሞክራቲክ ሽግግር እንድታደርግ በመታገላቸው ሽልማቱን ማግኘታቸው ነው የተገለጸው። ኮሚቴው ማሪያ ኮሪያ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለየ ተምሳሌቶች አንዷ ናት ሲልም ገልጿታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሽልማቱን እያሸንፋሉ ተብሎ የተለያዩ መገናኛ ብዙሃን ሲነገር እንደነበር ይታወሳል። ነገር ግን ቬንዙዌላዊቷ ፖለቲከኛ ማሪያ ኩሪያ አሸናፊ መሆኗም ነው የተገለጸው። መስከረም 30 2018 ዓ.ም ዕለት እለተ ጁመአ ወደ እናንተ ሲደርስ የነበረው ከጁመአ እስከ ጁመአ ፕሮግራማችን እዚህ ላይ አበቃ። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት የምንገናኝ ይሆናል። ሰላም በእያላችሁበት የዓለም ዳርቻ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።